የታሪክ ተመራማሪው ፕሮፌሰር ላጲሶ ጌዴሌቦ ከዚህ ዓለም በሞት የመለየታቸው ዜና ተሰምቷል። ኢትዮጵያን ያለ ባሕር በር ማሰብ አይቻልም ሲሉ የቀድሞ የባሕር ኃይል አባላት ገለጹ። ስድስተኛው የአፍሪካ የመሬት ፖሊሲ ኮንፈረንስ በአዲስ አበባ መካሄድ ጀምሯል። የቡና ጥራትና ምርታማነትን ለማሳደግ ትኩረት ተሰጥቶ እየተሠራ ነው ተባለ። ከውጭ የዩናይትድ ስቴትስ ሴኔት የአርባ ቀን የመንግሥት አገልግሎት መዘጋትን ለማስቆም ስምምነት ላይ ደረሰ። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ ሐሳብ ሚዲያ ነው። ከዚህን ሰዓት ጀምሮ ከሀገር ውስጥና ከባህር ማዶ የመራረጥናቸውን ጉዳዮች እናስደምጣችኋለን። ከዜናዎቻችን ጋብራችሁ እንድትቆዩ እየጠየቀን አሁን ቀዳሚ ወዳደረግነው ጉዳይ እናልፋለን። የታሪክ ተመራማሪው ፕሮፌሰር ላጲሶ ጌዴሌቦ ከዚህ ዓለም በሞት የመለየታቸው ዜና ተሰምቷል። ፕሮፌሰር ላጲሶ ዴሌቦ በህይወት ዘመናቸው በኢትዮጵያ እንዲሁም በአፍሪካ የታሪክና ጥናት ምርምር በማካሄድ የተለያዩ የታሪክ መጽሐፍን ለአንባቢዎች አበርክተዋል። የኢትዮጵያውያንን የጋራ እሴት ባህልና ቋንቋ በማውሳት የህዝብ ታሪክን ጎልቶ እንዲወጣ ከፍተኛ አስተዋጽኦ ማበርከታቸውም ተገልጿል። ፕሮፌሰር ላጲሶ በ87 ዓመታቸው ባደረባቸው ምክንያት ሕክምናቸውን ሲከታተሉ ቆይተው በትናንትናው ዕለት ሕይወታቸው ማለፉ ተሰምቷል። የአስክሬን ሽኝትና የቀብር ስነ ሥርዓታቸው ነገ ማክሰኞ ህዳር ሁለት ቀን 2018 ዓ.ም እንደሚከናወን ተጠቁሟል። የፕሮፌሰር ላጲሶ የትምህርትና የሥራ ዘመናቸው ምን እንደሚመስል በትንታኔ እናስደምጣችኋለን። ኢትዮጵያን ያለ ባህር በር ማሰብ አይቻልም ሲሉ የቀድሞ የባህር ኃይል አባላት ገለጹ። ከ1950ዎቹ ጀምሮ በኢትዮጵያ ባህር ኃይል ውስጥ አገራቸውን ሲያገለግሉ የነበሩ የቀድሞ የባህር ኃይል አባላት ኢትዮጵያን የምታክል ታላቅ አገር ያለ ባህር በር ማሰብ አይቻልም ብለዋል። ኢትዮጵያ የባህር በር ባለቤት የነበረችበት ወቅት ወርቃማ ዘመን ነበር የሚሉት የቀድሞ የባህር ኃይል አባላቱ ኢትዮጵያን ያለ ባህር በር ማሰብ እንደማይቻልም ይገልጻሉ። ኢትዮጵያ በወቅቱ የነበራትን አያልነትና የንግድ እንቅስቃሴ በትዝብት እንደሚያስታውሱት በመግለጽ ኢትዮጵያ የባህር በር ባለቤት አለመሆኗ የሚያስከፍላትን ዋጋ ለመመስከር ቀዳሚ እማኞች እኛንን ሲሉ ይናገራሉ። ኢትዮጵያ በባህር በር የነበራት እንቅስቃሴ ለቀጠናው ሰላምና መረጋጋት፣ ለዜጎች ገቢ መሻሻል፣ ለተረጋጋ የሸቀጦች የዋጋ ንግድ እንቅስቃሴና መሰል ነጥቦች ከፍተኛ አስተዋጽኦ ማበርከቱንም አስታውሰዋል። ባሕር ላይ በነበሩበት የሥራ ቆይታ የሀገር ኢኮኖሚ ከመደገፍ ባለፈ የራሳችንን ኑሮ ያበጀንበት ነው የሚሉት የቀድሞ የባሕር ኃይል አባላት የሀገራችን ዳር ድንበር በየዕለቱ በመቃኘት ሉዓላዊነቷ የተከበረ ሀያል አገር ሆና እንድትቀጥል የባህር ላይ ቆይታችን አስችሎናልም ይላሉ። ኢትዮጵያ የባህር በር ያጣችበት መንገድ ተገቢ አይደለም የሚሉት የቀድሞ የባህር ኃይል አባላት ኢትዮጵያ አሁን ላይ ያጣችውን የባህር በር ባለቤትነት ለማስመለስ የተጀመረውን የተጠቃሚነት ጥያቄ በሙሉ አቅም መቀጠል እንዳለበት በአጽንኦት ሰጥተው ተናግረዋል። ስድስተኛው የአፍሪካ የመሬት ፖሊሲ ኮንፈረንስ በአዲስ አበባ መካሄድ ጀምሯል። የአፍሪካ ህብረት የአፍሪካ ልማት ባንክና የተባበሩ መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን በጋራ ያዘጋጁት ኮንፈረንስ በዛሬ ዕለት በአዲስ አበባ ከተማ መካሄድ ጀምሯል። የመሬት አስተዳደር ፍትሕና ካሳ ለአፍሪካውያንና ዘራ አፍሪካ በሚል መሪ ሀሳብ የሚካሄደው ይህ ኮንፈረንስ ከአፍሪካ ማህበራዊ ኢኮኖሚያዊ ታሪካዊና የአካባቢ ጉዳዮች ጋራ የተጣመሙና ለነባራዊ ሁነታዎች ምላሽ የሚሰጥ የመሬት ፖሊሲ ምርጥ ተሞክሮ በኮንፈረንሱ ላይ ይቀርባል ተብሏል። ውጤታማና ተጠቃሚነት የሰፈነበት የመሬት አስተዳደር ስርዓት መገንባት፣ ተቋማዊ አቅም መፍጠርና ቁጥጥርና ክትትል ማጠናከር በሚቻልባቸው ሁኔታዎች ላይ ምክክር እንደሚደረግ ከአፍሪካ ህብረት የተገኘው መረጃ ያመላክታል። ባርነት በቀኝ ግዛት ዘመን የመሬት መንጠቅ ተግባራት በዘር ምክንያት መሬት ከማግኘት መገለልና በአፍሪካውያንና በትውልድ አፍሪካውያን ላይ የመሬት መብቶች ሀብቶች አጠቃቀም እኩልነት ላይ ያሳደራቸው አሉታዊ ተጽዕኖዎች ላይ የጋራ ግንዛቤ በመፍጠር ችግሮችን በዘላቂነት መፍታት በሚቻልበት ሁኔታ ላይ ውይይቱ ይካሄዳለም ተብሏል። በመሬት አስተዳደር ፍትህና ካሳ ያሉ ውይይቶችን ማጠናከር እንዲሁም ፖሊሲ ተኮር ምላሾችን መስጠት ሌላኛው የኮንፈረንሱ ዓላማ ነው። የስርዓተ ፆታ እኩልነት የአየር ንብረ ለውጥና ቴክኖሎጂዎችን ከመሬት ፖሊሲና አስተዳደር ጋር ማስተባበር ትኩረት እንደተሰጠውም ተጠቁሟል። ለበጋ መስኖ ስንዴ የምርጥ ዘር የማዳበሪያ አቅርቦት በሰፊው እየተከናወነ ነው ተባለ። ለ2018 በጀት ዓመት የበጋ መስኖ ስንዴ ምርትና ምርታማነትን የሚያሳድጉ የምርጥ ዘርና የማዳበሪያ አቅርቦት በሰፊው እየተከናወነ መሆኑን ግብርና ሚኒስቴር አስታውቋል። ሚኒስተሩ ከ767 በላይ ሄክታር መሬት መታረሱን የገለጸ ሲሆን ከዚህም ውስጥ ከ359000 ሄክታር መሬት በላይ በዘር መሸፈኑንም ገልጿል። የበጋ ስንዴ ልማት የምግብ ዋስትናን ከማረጋገጥ ባለፈ የአርሶ አደሩን የስራ ባህል በመቀየር በአመት ከሁለት ጊዜ በላይ እየተመረተ ሲሆን በተለይ ደግሞ ከሀገራዊ ለውጡ ወዲህ ለስንዴ ምርት ልዩ ትኩረት በመስጠት የበጋ መስኖን ጨምሮ የስንዴ ምርትና ምርታማነት በከፍተኛ ሁኔታ ጨምሯል ተብሏል። በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ የሆኑት አቶ ኢሳያስ ለማ እንደተናገሩት በ2018 ዓ ም የበጋ መስኖ ስንዴ 429 ሚሊዮን ሄክታር መሬት በማረስ 175 ሚሊዮን ኩንታል ምርት ለማግኘት እቅድ ተይዞ እየተሰራ ነው ብለዋል። በዚህም ዓመት የበጋ መስኖ ስንዴ ባለፈው ከነበረው ከ35 ሚሊዮን ሄክታር ብልጫ እንዳለው የገለጹት ኃላፊው በዘንድሮ የበጋ መስኖ ስንዴ እስካሁን ድረስ ከ7670 ሄክታር መሬት በላይ በማረስ ከ3590 ሄክታር መሬት በላይ በዘር መሸፈኑንም ጠቁመዋል። በዚህም በሀገር አቀፍ ደረጃ በበጋ መስኖ የተገኘ ልማት የበለጠ በማሳደግ የምግብ ሉዓላዊነት ለማረጋገጥ በሚያስችል መልኩ እየተሰራ መሆኑንም ተናግረዋል። ለዚህም የአፈር ማዳበሪያ፣ የምርጥ ዘርና የውሃ ፓምፕ አቅርቦት ተደራሽ መደረጉንም ገልጸዋል። የቡና ጥራትና ምርታማነትን ለማሳደግ ትኩረት ተሰጥቶ እየተሰራ ነው ተባለ። በማዕከላዊ ኢትዮጵያ ክልል የቡና ጥራትና ምርታማነትን ለማሳደግ ትኩረት ተሰጥቶ እየተሰራ መሆኑን የክልሉ ቡናና ቅመማ ቅመም ባለስልጣን ገልጿል። በባለስልጣኑ የቡናና ቅመማ ቅመም ልማት ጥበቃ ዘርፍ ኃላፊ የሆኑት አቶ ተፈራ ዘርፌ እንደገለጹት የቡና ምርታማነትንና ጥራቱን እንዲሻሻል በከፍተኛ ትኩረት እየተሰራ ሲሆን በዚህም ከግብዓት አቅርቦት ጀምሮ እስከ ክህሎ ስልጠና፣ ገበያ ትስስር፣ የድጋፍ ክትትል ስራዎች እየተሰሩ መሆኑንም ተናግረዋል። ኃላፊው በ2007 ዓ.ም 7000 ሄክታር የነበረው የቡና ሽፋን አሁን ላይ ግን 165000 ሄክታር በላይ መድረሱንም ጠቁመዋል። ምርታማነቱን በተመለከተ በተመሳሳይ ዓመት ከሄክታር 4.6 ሚሊዮን ኩንታል ምርት ከመገኘቱም በላይ አሁን ላይ በተሠራው ሥራ 7.8 ሚሊዮን ኩንታል መድረሱንም አመላክተዋል። ለአርሶ አደሩ የተለያዩ ስልጠናዎችን መስጠት፣ የተሻሻለ የቡና ዝርያ መትከል፣ የቡና ልማት በኩታ ገጠም እንዲታረስ አቅጣጫ ተቀምጦ መሰራት ለምርታማነት ማሳደጉ ከፍተኛ አስተዋጽኦ ማበርከቱን የገለጹት አቶ ተፈራ በክልሉ ከቅርብ ጊዜ ጀምሮ በየአመቱ ከ40 ሚሊዮን በላይ የቡና ችግኝ እየተተከለ መሆኑንም አንስተዋል። በዚህም ባለፉት አመታት በሀገር አቀፍ ደረጃ የተጀመረው የአረንጓዴ አሸራ መርሃ ግብር ትልቁ ሚና መጫወቱንም አስረድተዋል። ከውጪ የዩናይትድ ስቴትስ ሴኔት የአርባ ቀን የመንግሥት አገልግሎት መዘጋትን ለማስቆም ስምምነት ላይ ደረሰ። የዩናይትድ ስቴትስ ሴኔት አባላት በሀገሪቱ ታሪክ ውስጥ ረጅሙን የመንግሥት አገልግሎት መዘጋት ለማስቆም የሚያስችል ስምምነት ላይ ደርሰዋል። ሪፐብሊካኖች የጤና አጠባበቅ ድጎማዎችን በታኅሣሥ ወር ድምፅ በመስጠት ቃል ከገቡ በኋላ የማዕከላዊ ዲሞክራሲ ቡድን ደግሞ እስከ ጥር ወር ድረስ መንግሥት ስምምነቱ ላይ ተደራድረዋልም ተብሏል። ፓኬጁ እስከ በጀት ዓመቱ መጨረሻ ድረስ ለአንዳንድ የመንግሥት አካላት የምግብ እርዳታና የህግ አውጪ ቅርንጫፍን ጨምሮ የገንዘብ ድጎማዎችን ያካትታል። ስምምነቱንም ዲሞክራቶች ፓኬጁን ለመደገፍ ድምፅ ሰጥተውበታል። የዲሞክራቶች ድጋፍን ተከትሎ ለሳምንት የዘለቀ አለመግባባት በሴኔቱ ስልሳ ድምፆችን በማግኘት ፓኬጁ እንዲጸድቅ ያስችላል። የዲሞክራቶች የህግ አውጪ ቡድን ከሪፐብሊካኖች ጋር በሴኔት የተደረገውን ስምምነት ደግፈዋል። ይህም ከአርባ ቀን አለመግባባት በኋላ የመጀመሪያው መስማማት ማሳያ ነው ተብሏል። አገልግሎቱም በመላ ዩናይትድ ስቴትስ ሙሉ ለሙሉ እንዲቀጥል መንገድ ሊከፍት ይችላል ተብሏል። ስምምነቱ አሁን በምክር ቤቱ መተላለፍ የሚኖርበት ሲሆን፣ ነገር ግን ዲሞክራቶች ስምምነቱን በመቃወም ሂደቱን ዳግመኛ ሊያራዝሙት ይችላሉም ተብሏል። ባለፈው ሳምንት በመቶ ሺዎች የሚቆጠሩ የመንግስት ሰራተኞች ያለ ክፍያ እየሰሩ ሲሆን የአገልግሎት አሰጣጡ በመላው ዩናይትድ ስቴትስ ውስጥ ተቋርጦ ነበረ። ውድ የሀሳብ ሚዲያ ቤተሰቦቻችን፣ ቀደም ሲል እንዳነሳሁላቸው የፕሮፌሰር ላጲሶ የትምህርትና የስራ ዘመናቸው ምን እንደሚመስል ባልደረባችን አደም ያሲን በሰፊው ወደ እናንተ የሚያደርሳችሁ ይሆናል። ፓን ኢትዮጵያ የሚባል ትምህርት ነው የጀመሩ የመጀመሪያ ሰው የኢትዮጵያውያንን የጋራ ሴት ባህልና ቋንቋ በማውሳት የህዝቦች ታሪክ ጎልቶ እንዲወጣ አስተዋጽኦ ሲያደርጉ የነበሩት ፕሮፌሰር ላጲሶ ጌታሁን ዴሌቦ በትናንትናው እለት ከዚህ ዓለም በሞት ተለይተዋል። አንድ ታሪክ ተመራማሪ ከጎሰኝነትና ከራስ ጥቅም ነጻ መሆን አለበት በሚለው ንግግራቸው የሚታወቁት የታሪክ ተመራማሪው ፕሮፌሰር ላጲሶ ጌታሁን ዴሌቦ በክንባታና ሀዲያ አውራጃ በኩፋለ ሀበሌ በ1930 ተወለዱ። የስለት ልጅ እንደሆኑና በቤተሰቦቻቸው ልዩ እንክብካቤ በማግኘት እንዳደጉ የሚናገሩት ፕሮፌሰር ላጲሶ ጌታውን በአስራ አንድ ዓመታቸው ወላጆቻቸውን በሞት እንዳጡ ሲናገሩ ተስተውለዋል። አባታቸው ዴሌቦ ላጲሶ በማለት ያወጡላቸውን ስም በትምህርት ቤት እንደተቀየረባቸው የተናገሩት ፕሮፌሰሩ ስርዓቱ የሰጣቸውንና አባታቸው ያወጡላቸውን ስም በአንድ ላይ ለመጠቀም እንደወሰኑ ከዚህ ቀደም ተናግረዋል። የመጀመሪያ ትምህርታቸውን በሆሳና ሚስዮን ትምህርት ቤት በ16 ዓመታቸው የጀመሩት አማርኛ ዕውቀታቸው ብዙም እንዳልነበረ ከዚህ ቀደም በነበራቸው ቃለመጠይቅ የተናገሩት ፕሮፌሰር ላጲሶ ጌታውን በሥነ ምግባራቸው በአስተማሪዎች ሲወደሱ እንደነበር ይናገራሉ። ሚስዮን ትምህርት ቤት አንድ ወዳጄ ዘመዴ አስገባኝ፣ እና ትገባም 16 እድሜ ነው ገባው፣ አማርኛ አላውቀውም። እዛ ትምህርት ቤት እንደ ብርቅ ተማሪ አድርጎ ነው የያዙኝ። ዲስፕሊን ያለኝ ፈረንጆቹ ናቸው። የመጀመሪያ ደረጃ ትምህርታቸውን በቢቾ ሆሳናና ና በመንግስት ትምህርት ቤት የተማሩት ፕሮፌሰር ላጲሶ በኋላም ሁለተኛ ደረጃ ትምህርታቸውን በአዳማ አጼ ገላውዲዮስ ትምህርት ቤት ተምረዋል። በርካታ የታሪክ መጽሐፍትን ያሳተሙት የታሪክ ተመራማሪና ምሁር ፕሮፌሰር ላጲሶ ወደ አሜሪካ በማቅናት በህብረተሰብ ታሪክ የመጀመሪያ ድግሪያቸውን መያዝ ችለዋል። በአሜሪካ ሀገር የመጀመሪያ ድግሪያቸውን በፍልስፍናና በታሪክ ሲማሩ ከአምስት መቶ ተማሪዎች አንደኛ በመውጣት ትልቅ አድናቆትን አግኝተዋል። ፕሮፌሰር ላጲሶ ሆዋርድ ዩኒቨርሲቲ በአፍሪካ ጥናት ታሪክ የማስተርስ ዲግሪያቸውንም ተቀብለዋል። እኛ የምንፈልገው እውነተኛ ታሪክና እውቀት ነው በማለት የሚናገሩት ፕሮፌሰር ላጲሶ በኢትዮጵያ በአፍሪካና በአውሮፓ ታሪክ እንዲሁም በፍልስፍና የዶክትሬት ዲግሪያቸውን አግኝተዋል። ፕሮፌሰር ላጲሶ በህይወት ቆዩበት ሰዓት ድረስ ባደረጉት መርምር በርካታ የታሪክ መጽሐፍትን ማሳተም የቻሉ ሲሆን የኢትዮጵያ ረጅም ህዝብና የመንግስት ታሪክ፣ የቀይ ባህርና የአባይ ሸለቆ ሚና እንዲሁም የኢትዮጵያ ካፒታል ስርዓትና ጅምር መጽሐፍቶች በቀዳሚነት ይጠቅሳሉ። ሁሉም ኢትዮጵያዊ ታሪክ ካለው በማለት የሚናገሩት ፕሮፌሰር ላጲሶ ሀገርና ታሪክ የሁሉም ካልሆነ የማንም አይደለም በማለት ሲናገሩም ቆይተዋል። የኢትዮጵያ ታሪክ የክርስትናው፣ የእስልምናውና የሌሎች ሃይማኖቶች እንዲሁም የብዙ ቋንቋዎች ህዝቦች መስተጋብር ነው በሚል ሙግታቸው የሚታወቁት ፕሮፌሰር ፕሮፌሰር ላጲሶ የጉላጌ ህዝብ ነባርና ጥንታዊ እንዲሁም የራሱ ቋንቋ፣ የራሱ ባህል፣ የራሱ ሃይማኖት ያለው ማህበረሰብ ነው ሲሉ ከዚህ ቀደም በነበራቸው ንግግር ላይ አስታውቀዋል። በባህሪያቸው ግልጽ ታማኝና ሰው አክባሪ እንደሆኑ በባልደረቦቻቸው የሚመሰከርላቸው ፕሮፌሰር ላጲሶ ሰው ሁሉ አንድ ነው፣ ከአንድ ዘር ነው የመጣው፣ ሰውን ከሰው የሚለየው ስራው ነው ሲሉም ተደምጠዋል። በኢትዮጵያ ታሪክ ጥናት የራሳቸው ፍልስፍና ስኩል ኦፍ ቶት እንዳላቸው የሚናገርላቸው በዚህ ማስተምሯቸው ምክንያት ብዙ ፈተናዎችና ተቃውሞዎች ማስተናገዳቸውን ፕሮፌሰር ላጲሶ በተለያዩ ጊዜያት በሰጧቸው ቃለመጠይቆች ላይ ተናግረዋል። ሀገራዊ ትርክት ማቀንቀን ከባድ በነበረበት ጊዜ በታሪክ ደቡብ ተብሎ ከሚጠራው ክፍል ተገኝተው ለህብረ ብሔራዊ ትርክት ጉልድ ድርሻ የነበራቸው የታሪክ ተመራማሪው ፕሮፌሰር ላጲሶ ጌታውን ዴሌቦ ባደረባቸው ህመም በህክምና ሲረዱ ቆይተው በትናንትና እለት ከዚህ ዓለም በሞት ተለይተዋል። የተከበራችሁ የሐሳብ ሚዲያ ወዳጆች፣ ለዛሬ ያዝንላችሁ መረጃዎች እስካሁን የሰማችሁትን ይመስል ነበረ። መረጃዎችን ወደ እናንተ ሳደርስ እኔ ዮርዳኖስ ለማ አብሬያችሁ ቆየሁ። በቀጣይ ቀን በሌላ መረጃ እስከምንመለስ ቸር ቆዩን።